ለማይሪከርብቻ ሪከርድ አድርጋችሁ አስቀምጡ። ብቻ ዛሬ 19 ነገ ዛሬ 20 ነገ 21 ነው። ማርያም ማርያም ማርያም። እቺ እቺ እማታረገው ታሪክ እማትቀይረው ታሪክ የለም። ትቀይረዋለች። የእነ ጆንዳንኤል ታሪክ ትቀይረዋለች እቺ አይ የእናንተ ታሪክ ልቀይር ይኸው ቢራ ሰደፋ በስ ይበላችሁ። አቤት በስ ማዝ ቅዱሷ ማርያም ማርያም ማርያም ማርያም ይኸው ይኸው ማርያም ማርያም ማርያም እራሷ ማርያም እንደዚህ እና እኔ ማርያም ማርያም ማርያም የእነ ጆን ዳንኤል ታሪክ ትቀይር። እንደውም ይሄ ሪከርድ አድርጉ። መብርሃን ምስክሬ ናት። የዛሬ ዓመት ወርቅ ጥላ አስገባልሻለሁ፣ እነ ጆን ዳንኤል ነጻ ካስወጣሻቸው ብቻ ሳይሆን በብርም ከቀይርሽላቸው፣ በብርም ከቀይርሽላቸው፣ በነፃም ካስወጣሻቸው ቅዱስ ሚካኤል አባቴ፣ ማርያም እናቴ፣ የነገዋ የአክሱም ጽዮን አንቺ ነሽ ፈራጅ እና አማላጅ። ነጻቢያችሁ እናንተ ሊሄድ ነኝ እኔ። የስለቱ ብር ሰጠሻለሁ። አረ እንዳሰጭኝ እኔ አልፈልግም። እኔ ራሴ ነው የምሰጡት ማርያምን። እነ ጆን ዳንኤል ብቻ ነፃ አይባሉ እንጂ ሚካኤልን። አረ እኔ ሚካኤል ለምለው ባይዘው ወይ ሚካኤል፣ ከብዙ መከራ አወጥተኛል። እኔ ሚካኤልን ብዬ የምምለው የውሸት እንዳልመስላችሁ። ሚካኤል ለእኔ ከብዙ ነገር ያወጣኝ ነው። ሚካኤል እንደዚህ ጎርፍ ጎርፍ ጎርፍ ከጎርፍ ያወጣኝ ነው ሚካኤል። እንዴት ነው ድንገተኛ ጎርፍ የሚባለው ከላይ መጥቶ እንደ ስትሻገር ወንዝ ስትሻገር የሆነ ድንገተኛ ጎርፍ መጥቶ እልም አድርጎ ሲወስድ፣ የሆነ ሰውዬ በከዘሪያ መጥቶ ነው ያወጡ እና እቺ ደግሞ የነጆ ዳንኤል እናቴ ይዋት እቺ ማርያም፣ ማርያም፣ ማርያም ማክሰኞ የነጆን ዳንኤል ነፃነት ታሳውቀኝ ዘንድ እንደው የዛሬ አመት መጥቼ ወንድሞቼ እህቶቼ አስታውሰውኝ፣ ካላስታውሱኝ ደግሞ እኔ በንጹ ልቤ መጥቼ ጥላይ ወርቅ ጥላይ ሁለት ጥላ እንዳወርቅልሽ ለነ ጆን ዳንኤል ለነ ጆን ዳንኤል እንደው ማርያም አንቺ አማላጅ ነች፣ ነፃስ ቢያቸው ማክሰኞ። እንደው እንደው እንደዚህ ብዬ ለምንሽ የኔ ማርያም የኔ ማርያም የኔ አማላጅ የኔ ማታሳፍሬ ለሁሉ በጎ ትላቸዋለች። ይቅር ባይናት ማርያም እነ ጆንዳኔ ይወጣሉ እናቴን ይወጣሉ እናቴን ይወጣሉ ለማየት ያብቃችሁ። ነገ አስገቢው ቀድመች አስገባዋለሁ ሚካኤልን አስገባዋለሁ ሚካኤልን አስገባዋለሁ። እናንተ ሽንትን ለማንግስት ነኝ ባይዘው ወይ አያችሁ፣ እንደዚህ ማንም ደፍሮ የምሄድ የለም። እኔ ግን ብቻ ይደፍር የምሄድ ሴት ነኝ። ለምን ብትሉ እኔ በራሴ አተማመናለሁ። ለምን ብትሉ ቅዱስ ሚካኤልን ይዤ ማርያምን ይዤ ማርያም ማርያም እያልኩ ማርያም ነው ብላች አሉ ሚካኤል እናንተ ቡሽ ዎች ማለት ነው